ጌታችን ከተወለደበት ቤተልሔም፣ ቀራኒዮ፣ ጎልጎታ፣ ናዝሬትን ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠበቃሉ። በተጨማሪም ገዳመ ቆሮንጦስን፣ ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊ እና ታሪካዊ ቦታዎችን በምቾት ሊያስጎበኘ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለሞቴል ፊት ለፊት ወላንሳና ዘለቀ ህንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939666611 ወይም በ0937171 ይደውሉ። ጰራቅሊጦስ የጉዞ ወኪል። ይህ አዋዜ ልዩ ሰበር ነው። ኢራን ወደ ሰማይ ብታንጋጥጥም ዝናቡ እምቢኝ በማለቱም አርቲፊሻል ዝናብ ለመፍጠር ከደመና ዝናብ የሚያዋልድ ኬሚካል ሽቅብ መርጨት ጀምር ያለው ስትል አስታወቀች። ኢራን ስድስት ተከታታይ ዓመታት በዘለቀ ድርቅ የተነሳም እንትፍ የምለው ምራቅም ቸግሮኛል ትላለች። ክላውድ ሲዲንግ፣ ደመና ማፍላት ወይም ደመና ማዳመን ተብሎ የሚታወቀው ሰው ሰራሽ ዝናብ ፈጠራው የተካሄደው በኡርሚያ ሐይቅ ተፋሰስ ሰማይ ላይ ትናንት ቅዳሜ ነበረ። ኡርሚያ ትልቁ የኢራን ሐይቅ ቢሆንም ውሃ የጨው ድፍድፍ ብቻ ሆኖ ይታያል። የኢራን ዜና አገልግሎት እንደገለጸው በደረቀው ሰማይ ላይ የደመና ባዘቶችን የመፍጠሩ ሥራ በምስራቅና ምዕራብ አዘርባጃንም ይካሄዳል ብሏል። የዝናቡ መጠን ሆኖ በማያውቅ ደረጃ በኢራን ዝቅተኛ ከመሆኑ የተነሳ የውሃ ማጠራቀሚያዎች ሁሉ ከሞላ ጎደል ደርቀዋል። ፕሬዚደንት ማስኡድ ፔጀችኪያን በቂ ዝናብ ካልዘነበም የቴህራን 10 ሚሊዮን ሕዝብ ወዮላችሁ፣ የውሃ ቁነና አቅደናል፣ ከባሰም ወደ ሌላ በአንጻራዊነት ውሃ ወዳለበት ስፍራ ትፈናቀላላችሁ ሲሉ አስጠንቅቀዋል። ደመና ማፍላት ወይም ማዳመን ከአውሮፕላን ላይ ወይም መሬት ላይ ከተተከሉት ጄኔሬተሮች አማካኝነት ሲልቨር ወይም ፖታሽየም አዮዳይድን ጨምሮ ኬሚካላዊ ጨውን ደመና ውስጥ መርጨት ማለት ነው። ይሄም ትነትን በቀላሉ ቀዝቅዞ ዝናብ ሆኖ እንዲወርድ ያደርገዋል። ቴክኒኩ በዓለም ላይ ለአስርተ ዓመታት ሲሰራበት የቆየ ሲሆን የዱባይዋ የተባበሩት አረብ ኢሚሬቶች የውሃ እጥረቷን ለማቃለል ስትል በቅርብ ዓመታት ውስጥ ቴክኒኩን ደጋግማ በመጠቀም ትታወቃለች። የኢራን አየር ጠባይ ድርጅት እንዳስታወቀው ሀገሪቱ ለወትሮ ታገኙ የነበረው የዝናብ ፍሰት መጠን አሁን ካለው 89 በመቶ ቀንሷል። በኢራን ታሪክ የዘንድሮ መጸው ከዚህ ቀደም ከነበሩት መጸዎች 50 ዓመታት ታሪክ ውስጥ ፈጽሞ ያልተጠበቀ እጅግ ዝቅተኛ መሆኑ ታውቋል። ጭንቀት የበዛባቸው የኢራን ባለሥልጣናት የውሃ ፍጆታቸው የበዛ ቤተሰቦችና የንግድ ተቋማትን ቅጣት ለማከናነብ እቅድ መንደፋቸውን አስታውቀዋል። በባለፈው አርብ ጁማ በመቶዎች የሚቆጠሩ ሙስሊም ምዕመናን ዝናብ ያዘንብላቸው ዘንድ በአንድ የቴሄራን መስጊድ ውስጥ በጸሎት ተማጽነዋል። የኢራን ሜትሮሎጂ ድርጅትም በበነጋታው ቅዳሜ በምዕራብና ሰሜን የሀገሪቱ ክፍል የተወሰነ ዝናብ መዝነቡንና ከቴሄራን በስተሰሜን የሚገኘው የበረዶ መንሸራተቻ መዝናኛ ላይ በረዶ መዝነቡን በቪዲዮ አስደግፎ አቅርበዋል። ዳንኤል በባለፈው ሰርተነዋል። ኢራን ያለችበትን የዝናብ የውሃ እጥረት በተመለከተም አሁን እንግዲህ አንድ ሳምንት ያክል አልፏል፣ ወይም አራት አምስት ቀን። በዚህ ጊዜ ውስጥ አገሬው ወደ ሰማይ አንጋጧል፣ ከሊቅ እስከ ደቂቅ። ይሁንና በተፈለገው መጠን ድርቁን የሚሰብር ዝናብ መላ አገሪቱን ባዳረሰ ሁኔታ እየዘነበ አይደለም። በዚህም የተነሳ ወደ መጨረሻ ወደ ሁለተኛው አማራጭ መግባታቸውን ነው የሚነግሩን ኢራኖች። ነገር ግን ይህ ደመና የማዳመን እና የማዳመን ዘዴ ምን ያህል ችግሩን ሊፈታው እንደሚችል ምን ያህል አጋዥ ሊሆን እንደሚችል ፈጽሞ አይጠቅስም ዜናው። ዳንኤል ዓለም ኢራን አሁን እየተጠቀመችው ያለችው ሰው ሰራሽ ዝናብ ምን ያክል የውሃ ፍላጎቷን ያሟላላታል? እንደገና ደግሞ ይህ ሰው ሰራሽ ዝናብ ምናልባት ተፈጥሯዊ ከሆነው ዝናብ አንጻር የራሱ የሆነ የጎንዮሽ ጉዳትስ አለው ወይ? ከባድ ጥያቄ ነው። አክብሬውም አልፎ ጥያቄ ነው። ምክንያቱም በበኩሌ የምላሽ የለኝም። ነገር ግን ዝናቡ የተለመደ ነው። የተለመደ እንደመሆኑ መጠን በዚህ መንገድ ዝናብ የመፍጠር አቅምህ የመፍጠር አቅም ወይም ደግሞ እንዲህ አይነት ዝናብ ኢራንን በሚያክል ሰፊ ሀገር ሰፊ ቦታ በሸፈነ መንገድ የተባሉትን ኬሚካሎች ለመርጨት ይሄንን አብሮ ለመርጨት አውሮፕላን ፕላን ትጠቀማለ፣ ጀነረት አለ። እንግዲህ ወጪዎች አሉ ማለት ነው፣ ገብተዋል። አንደኛ መታየት ያለበት ወጪው ነው፣ ወጪው ነው። ስለዚህ በምን ያህል መጠን ደግሞ አድርገ ምን አይነት ውሃ ትጠብቃለህ የሚለውንም ሪት ዜናው አይናገርም። ስለ ጉዳትና ጥቅሙ ከሆነ አይ ቲንክ ዝናቡ በዚህ መንገድ የሚመጣው ዝናብ ይጠጣል አይጠጣም እንትኑ የለኝም ግን ይጠጣል ብዬ አምናለሁኝ። ምክንያቱም እስካሁን ሲሰራበት የቆየ ከመሆኑ አንጻር የሚጠጣ የምታጥብበት ኢቭን ለእርሻ ለእጽዋት የሚስማማ ካልሆነ ሊደረግ አይችልም እና የጎን ጠንቅ አለው ብዬ አላምንም። ቢያንስ ዓለም ኢራን አሁን ካለችበት የውሃ እጦት አንጻር ከሌሎች ሀገራት ለጊዜውም ቢሆን የውሃ እርዳታ ልታገኝ አልቻለችም ወይ? አንደኛ እሷ ያሰማችው ዓለም አቀፍ ጥሪ የለም። ሁለተኛ በምን መልኩ ነው አንድ ሀገር እንደዚህ አሁን በመላ ድርቅ ሲከሰት ዝናብ እጥረት በዚህ ደረጃ ሲከሰት ምን አይነት እርዳታ ሊሰጥ ይችላል? ለምሳሌ የምናወራው ከተማዋን ነጥለን፣ ቴህራንን ነጥለን የውሃ እጥረቱ እዚህ ድረስ ደርሶባታል እና እርዳታ ያስፈልጋታል ቢባል ምናልባት ምናልባት አላውቅም የተለያዩ የውሃ እኔ እንጃ፣ እንዴት አድርጎ ነው አንድ ሌላ ሀገርን የምትረዳው? በፍጹም የተለመደ አይደለም። ምክንያቱም ሰፊ ነገር ነው የሚጠይቀው እና የጎረቤት ሀገር የሆነ እንኳ ምን ያህል መኪና ውሃ ለምን ያህል ጊዜ አስገብቶ ከኢራቅ እየሰነዳ እንደዚህ ይሄ በሪኒዳን የሚታሰብ አይደለም ግን ለምሳሌ ከቁጥጥር ውጭ ወጣና ሕይወት መቅጠፍ የጀመረበት ሁኔታ ቢኖር ግን የግድ ጎረቤት አገሮች በዚህም መልኩ የማገዝ ሂደት ውስጥ ይገባሉ። አሁን ባለው ሁኔታ ግን እጥረቱን ከመቋቋም ውጪ ሌላ አማራጭ የለውም። አሁን ዜናው ላይ እንዳልከው የውሃ ፍጆታን መቀነስ ወይም ደግሞ የአጠቃቀምን የውሃ አጠቃቀምን ያለ አላስፈላጊ ፍሳሽ በመቆጣጠር ያለችውን ውሃ አብቃቅቶ የመጠቀም በቁነና ለምሳሌ አንዱ ውሃ ዛሬ ካገኘ ሌላው ደግሞ ነገ ሊሆን ይችላል የሚያገኘው፣ ወይም ከነገ ወዲያ ሊሆን ይችላል። ወይም በየተወሰነ ሰዓትም የሚያገኙት ቢሆን መጠኑ በጣም የተወሰነ የሆነና በዚህ መንገድ የሚቋቋሙት ይሆናል። ግን እንዳልኩ ይሄንንም ለማድረግ የማያስችል ሁኔታ ቢፈጠር ግን ሕይወት ለማዳን ስለሆነ ከጎረቤት ሀገሮችም በዚህ በቦቴ፣ በአውሮፕላን፣ በተለያየ መንገድ ውሃ ሊገባ ይችላል። ግን እንዳልኩ 92 በመቶ ጠቅላላ ሀገሪቱ ከምትፈልገው ዝናቡ 92 በመቶ ለእርሻ የሚውል ነው። ለመጠጥ የሚውለው 8 በመቶ ብቻ ነው። ስለዚህ ቤዚካሊ በሀገሪቱ እርሻ ለማካሄድ በጣም አስቸጋሪ ነው። አለም ኢራን አሁን ልተገብረው ያሰበችውን ሰው ሰራሽ የሆነ ደመና የማደመን ዘዴ ውጤታማነቱ ምን ያክል ነው? አንዳንድ ነገሮችን ለማንበብ እንደሞከርኩት ለአስርት ዓመታት ሲካሄድ የቆየ ምርምርና በተግባርም የዋለ ቴክኒክ ቢሆንም ይሄ ደመና ማፍላት ወይም ደመና ማዳመን መንገድ ምን ያህል ውጤታማ ነው የሚለው በሳይንቲስቶች መካከል አሁንም የክርክር ነጥብ ነው ይላል። እዚያን ማንባቸው ነገሮች ማለት ነው ያው ቤዚካሊ አገልግሎታቸው ዳመናው ቶሎ ይሄ ፋሎቶች ቅድም እንዳልኩ ቶሎ ቀዝቃዛው ቶሎ ከቀዘቀዘ ከእርጥበት ያዝላል። ያ እርጥበት ደግሞ ወደ ውሃነት ይቀየራል። ያንን ያፋጥናል ማለት ነው። እነዚህ እንግዲህ የተለያዩ ኬሚካሎች ራሱ ይረጩበታል። እነዚህ በዚህ መንገድ የሚዘንበው ዝናብ ደግሞ በመሬት ላይ ደርሶ ያለው የአካባቢና የጤና ጉዳት በጣም ዝቅተኛ እንደሆነ ነው የሚገልጸው። ነገር ግን በጣም አሳሳቢ በሆኑ የተፈጥሮ ስርዓቶች እንግዲህ እንደ ቦታው ለምሳሌ እንደ እጽዋቱ ባህሪ የነዚህ አርቲፊሻል ዝናብ አማጪ ኬሚካሎች ወደ መሬት መስረግ ወይም መውረድ አሳሳቢነት አለው። ጉዳት ሊያመጣ የሚችልበት ሁኔታ አለን የሚለው እና ይህ በአርቲፊሻል መንገድ ዝናብ የማዝነብ ስራ በፈረንጅ ከ1940ዎቹ በኛ በእኛ ደግሞ ከ1930ዎቹ በጣም የኖረ ቴክኒክ ነው። ዳንኤል ወደ ሰማንያ ገደማ ዓመት ታሪክ ያለው ነው እና ለተለያየ ዓላማ ይውላል ለእርሻ ለውሃ አቅርቦች እንግዲህ ውሃ አቅርቦት ማለት የዝናቡ እጥረት አለባት። አሁን የሚጠጣም ውሃ ቢሆን የጎደለው ለማካካስ እና አንዳንድ ጊዜ ደግሞ ለተወሰነ ፕሮግራም ታቅዶ ይደረጋል እና እንደዛ ነው የሚለው። ስለዚህ በከባቢ ላይ ያለው ጉዳት ይሄን ያልነው ዝቅተኛ ነው። ውጤታማነቱ ላልከው ደግሞ በሳይንቲስቶች መካከል ስቴል አከራካሪ ነው የሚል ነው። ስለዚህ ኢራን በዚህ መንገድ አሁን ያለባትን በጣም መላ ሀገሪቱ ያዳረሰ ድርቅ ትቋቋማለች ብሎ ማሰብ የማይታሰብ ነው ማለት ነው። መጠነኛ ለውጦች መጠነኛ ዝም ብሎ እጅን አጣምሮ ከመመልከት የተወሰነ ማድረግ የሚቻለውን የመሞከር አካል አድርገን ብንወስደው ይሻላል። ዳንኤል ዓለም ኢራን አሁን ላይ ለገባችበት የውሃ እጦት ቀውስ ምናልባት ሜትሮሎጂን ካለመጠቀም የመጣ ነው ወይንስ የዝናብ ድርቅ እንዳይመጣ ቀድማ አውቀው ነበር? አይ እንግዲህ ዝናብን በብዙ ብለናል፣ የብዙ ቴክኖሎጂ ባለቤት ነው የሰው ልጅ። ይሁንና እነዚህ መሠረታዊ ነገሮች ከእግዚአብሔር የሚሰጡ ናቸው እና ዝናም መዝነብ አለበት። ዳኒኤል የትኛውም ሀገር ድርቅ ቢገጥመው አሁን የተለያዩ ዝግጆ ሆኖ ማጠራቀሚያዎች ይኖሩታል። የውሃ ቁጠባ አጠቃቀም የዘነበውን በተለያየ መንገድ ሙሉ በሙሉ ኢፌክት በሆነ መንገድ እስቶር አድርጎ አከማይቶ የመጠቀም እንደዚህ ልንል እንችላለን። ነገር ግን ዝናብ መዝነብ አለበት። ለአሜሪካም ጋር እውነት ነው፣ ኢራንም ጋር እውነት ነው፣ ኢትዮጵያም ጋር እውነት ነው። ስለዚህ ኢራኖች በዚህ ተጠያቂ ሊሆኑ አይችሉም። ለአንዱን ዓመት እንኳ ድርቅ በእነሱ ምክንያት ነው ይባል ስድስት ዓመታት የቀጠለን ነገር በእውነት ከሰው ጋር ሊያያዝ አይችልም እና ይህንን ዝናቡ ራሱ እስኪመጣ ምንም ማድረግ አይችሉም፣ እና ይሄ በጣም አሳሳቢ የሆነ ድርቅ መቼ እንደሚሰበርላቸው በእውነት ከሰማይ ሊጠብቁት የሚችሉት ብቻ ነው። አለም፣ የመጨረሻ ጥያቄ ኢራን ላይ የተከሰተው ይህ የዝናብ እጦት ድርቅ ወደ ጎረቤት ሀገሮችስ የመዛመት ነገር ይኖረው ይሆን ወይ? መዛመት የሚለው ነገር አይገልጸውም ምናልባት ኢራን እንዲህ የሆነችው በተናጠል እሷ ብቻ ነች ወይ፣ በአቅራቢዋ በዙሪያ ያሉት ሀገሮች ሁኔታ እንዴት ነው በሚል እንውሰደውና፣ እንግዲህ እስካሁን ጎረቤቷ አንዷ ኢራቅ ናት እና ከኢራቅ እንደዚ አይነት የውሃ ችግር መኖሩን አልሰማንም። በላይም በኩል አዘርባጃን አለች እና በዙሪያዋ ያሉ ሀገሮች እንደዚ አይነት ችግር እንዳለባቸው አልገለጹም እና ይህ ችግር በርትቶ የሚገኝባት ኢራን ናት። ምክንያቱ ደግሞ አይ ቲንክ ከሰው በላይ ነው። እንግዲህ የድርቅ ጉዳይ ነው የገጠማቸው። ስለዚህ ወደ ያ ድርቅ በኢራን የተወሰነ ነው። እስካሁን ድረስ ባለን መረጃ በእሷ ዙሪያ ያሉ ጎረቤት ሀገሮች ተመሳሳይ የሆነ ችግር እንደርሰባቸው አልተናገሩም። አለም፣ ለትንታኔው በጣም አመሰግናለው። መልካም ምሽት ይሆንልህ። መልካም ምሽት።